ጌታቸው ረዳ ከመንግስት ጎን ከተሰለፉ በኋላ ከከዚህ ቀደሙ ነገሮች ፈጽመኑ የተለዩ ሆነዋል። እናም ጌታቸው በጠመንጃ ስልጣን የለም ሲሉ የቃላት ጦርነቱን አፋፍ መውታል። ሙሉ መረጃውን በስፋት እንመለከታለን። በባለቤቷ የተዘረፈችውን ታዋቂቷን የኢትዮጵያዊት አትሌት በተመለከተ የአዲስ አበባ ፖሊስ በዛሬ ሁለት ጥብቅ መግለጫን ሰጠ። ልጄን ለሁለተኛ ጊዜ ነው የገደሏት። የልጃችንን ደምም እውነታን አላገኘም። ታዋቂው የኦሮምኛ ሙዚቀኛ ቀንቃኝ አንዱ አለም ጎሳ መፈታቱን ተከትሎ ከበስተጀርባው ያለው እውነታ ምንድን ነው? ቤተሰብ በከፍተኛ ሀዘኒታ ቃሉን አሰምቷል። የቀነኒ አባት የልጃቸውን ፍትህ እንደተጓደለ በእንባ የተናገሩበት ንግግር ሙሉ መረጃውን በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማቸው ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምለቃቸውን ቪዲዮዎችን ከወደዳችሁ ላይክና እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። የድምፃዊ አንዱ አለም ጎሳም በዋሴ የመፈታትን ውሳኔ በተመለከተ የሟች ቀነኒ አባት አቶ አዱኛ ወቆ ተናገሩ። የቀነኒ አባት አቶ አዱኛ ወቆ እስከዚህ ሰዓት ድረስ ፖሊስም ሆነ አቃቤግ እዚህ ላይ ደርሰናል ብለው በግልጽ የነገሩኝ ነገር የለም፣ እንዲሁ በብላሽ ሶስት ወራት ነግደዋል። የልጃችን ደም እውነታን አላገኘም። ልጄ ለሁለተኛ ጊዜ ነው የገደሏት ሲሉ ተደመጡ። ከዚህ በኋላ ምን እንደሚያደርጉ ለቀረበላቸው ጥያቄ አባትም ህግ ውስብስብ ነው አቃቤግ የሚለውን አይ ለ ለአምላክ እንሰጣለን፣ እንደ ሰው የምንለው ነገር የለም። ቀነኒ ፍትህ እየተነፈገች ነው። ከጅምሩ አንስቶ የነበረ ነው። እኛን ለማዳከም እስካሁን አቆዩን እንጂ ሊለቁት ከፈለጉ ቆይተዋል፣ ሲሉም ነው አባት የተናገሩት። አክለውም በዚህ አካሄድ እንሞክር ብለን እንጂ ፍትህ እናገኛለን ብለን አናስብም፣ ከእሷ ደም የልጁ ታዋቂነት ይበልጣል፣ ሲሉም ነው አባት እጅግ በሚያሳዝን ሁኔታም የገለጹት። ወደ ቀጣይ መረጃችን ስናመራ በፖሊስ ቁጥጥር ስር አይደለም ሲል የአዲስ አበባ ፖሊስ አስታወቀ። የአትሌቷ ባለቤት ማለትም አትሌት ገለቴ ቡርቃ ዘርፎኛል ያለችው ባለቤቷ እንዳልተያዘ ተነገረ። አትሌት ገለቴ ቡርቃ፣ አስር ቤቶችና አራት ተሽከርካሪዎች በቀድሞ ባለቤቷ እንደተሸጡ በመግለጽ ሰሞኑን ፍትህን ስትጠይቅ ተስተውላለች። አትሌቷ በገጠማት ጉዳይ ፍትህ እንዲሰጣት የኢትዮጵያ አትሌቲክስ ፌዴሬሽን ትናንትና መግለጫ መስጠቱም ይታወሳል። የአትሌቷ ጉዳይም ዎችን በማስቆጣት ፍትህ ለገለቴ የሚል አስተያየትን በማስተጋባት በማህበራዊ ሚዲያ በሰፊው እየተሰራጨም ይገኛል። ይህ በእንዲህ እንዳለም ከትላንት ምሽት ጀምሮ የአትሌት ገለቴ ቡርቃ ባለቤት አቶ ታደለ ግብረ መድን በአዲስ አበባ ፖሊስ ቁጥጥር ስር ዋለ የሚሉ መረጃዎችን በማህበራዊ ሚዲያው በሰፊው ተሰራጭተዋል። የአትሌት ገለቴ ቡርቃ ባለቤትም በፖሊስ ተይዟል ወይ የሚለው ጥያቄም የአትሌት ገለቴ ቡርቃ ባለቤት በፖሊስ ቁጥጥር ስር ውሏል መባሉ እውነት ነው ሲል የአዲስ አበባ ፖሊስ ኮሚሽንን የመረጃ ምንጫችን የጠየቀ ሲሆን የኮሚሽኑ የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ብዙ ሰው ያወራል ፖሊስ ጋር የለም እኛ ጋር የለም የሚል አጭር ምላሽም ሰጥተዋል ግለሰቡ እንዳልተያዘና የሀሰት መረጃ እንደሆነ የገለጹት ኮማንደር ማርቆስ አልተያዘም በፖሊስ ቁጥጥር ስር አይደለም ሲሉ ለመረጃ መንጫችን ተናግረዋል ወደ ቀጣይ መረጃችን ስናመራ በዘች ሀገር በጠመንጃ ፈሙዝ በመታገዝ ስልጣንን ለመያዝ ማለም ማብቃት የለም ሲሉ አቶ ጌታቸው ረዳ ተናገሩ አቶ ጌታቸው ረዳ ከመንግስት ጎን ከተሰለፉ በኋላ በርካታ የቃላት ጦርነት በእሳቸውና በህወሀት መካከል እንዳለም ይታወቃል ነገሩ አሁንም ድረስ ተፋፍሞ ቀጥሏል ለዚህም አቶ ጌታቸው ረዳ እንዲህ ያለውን ጥብቅ መልእክትም አጋርተዋል ከትግራይ ተገፍቼ ወጥቼ ወደ ስደት እንዳልሄድ ሀገሬንና ህዝቤን የማገለግልበት እድል ነው የተሰጠኝ ይህንን እድል እንዳገኝ ላመቻቻችሁልኝ የኢፌድሪ ጠቅላይ ሚኒስተር አመሰግናለሁ የጠቅላይ ሚኒስተሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር ጌታቸው ረዳ ቲቢኤስ ከተባለ የቴሌቪዥን ጣቢያ ጋር ቃለ ምልልስን አድርገው ተደርገው ነበር ከዘጠና ደቂቃ በላይ በነበራቸው ቆይታ በቅርቡ በፌዴራል መንግስት ስለተሰጣቸው ኃላፊነትና ስለ ትግራይ ጦርነትና ጦርነቱ በፕሪቶሪያው የሰላም ስምምነት ካቆመ በኋላ በክልሉ ጊዜ አስተዳደር የነበራቸው የፕሬዝዳንትነት ኃላፊነትን አስመልክተው ተናግረዋል። ሚኒስተር አቶ ጌታቸው ረዳ በቅርቡ በፌዴራል መንግስት ስለተሰጣቸው የስራ ኃላፊነትም ተናግረዋል። ከትግራይ ተገፍቼ ወጥቼ ወደ ስደት እንዳልሄድ አገሪንና እና ሕዝቤን የማገለግልበት እድል ነው የተሰጠኝ። ይህንን እድል እንዳገኝ ላመቻቻችሁልኝ የኢፌዴሪ ጠቅላይ ሚኒስተር አመሰግናለሁ። የአፍሪካ ቀንድ ሰላም ሰላም መሆን ከቀጠናው አልፎ ለኢትዮጵያም እፎይታን ይሰጣል። ዳግም ግጭት እንዳይቀሰቀስ የተቻለኝን ሁሉ እሰራለሁ። አሁን በተሰጠኝ የኃላፊነት ቦታ በአፍሪካ ቀንድ ዘላቂ ሰላም እንዲኖር አማጠጬ እንድሰራም ከፍተኛ እድል ይፈጥርልኛል። ከአሁን በፊት ግጭት እንዲፈጠር የነበረኝ ሚና ይበቃል። አሁን በተመደብኩበት ቦታ በትግራይ በኢትዮጵያ እንዲሁም በአፍሪካ ቀንድ ሰላም እንዲሰፍን በመስራት ያለፈውን ጥፋቴን ለማካካስ እሰራለሁ። ሚኒስትር ጌታቸው ረዳ ወደ ሱዳን ስላደረጉት የመጀመሪያ ጉብኝትም ተናግረዋል። የፌዴራል መንግስት በቅርቡ የሰጠኝ ኃላፊነትን በመወከል ምሪያ የሰላም መልእክት ለማድረስ ወደ ሰሜንና ደቡብ ሱዳን ለው ጉብኝቱም ውጤታማ ነበር። የጠቅላይ ሚኒስትሩ የሰላም መልእክት ለአልብራኑና እንዲሁም ለሌሎች አመራሮችም አድርሰናል። በሰሜንና ደቡብ ሱዳን የሚታየው የሰላም እጦት እንዲያበቃ ጠቅላይ ሚኒስትር አብይ አህመድ ያላቸው ልባዊ ፍላጎት ለከፍተኛ አመራሮችም አድርሰናል። መገዳደል እንዲቆም መክረናል። ግጭት በማስወገድም የሀሳብ ልዩነት በሰላማዊ መንገድ በጠረጴዛ ማራመድ ማስተናገድ እንዲቻልም ለሀገርና ለህዝብ መስራት እንደሚቻልም የሀገራችንን ልምድ በመጥቀስም ነግረናቸዋል። ከትግራይ ግጭትና የግጭት አፈታት ትምህርት እንዲወስዱም ነግረናቸዋል። ጆሴፍ ስታሊን አንድ ሰው ከገደልክ ወንጀል ነው፣ ሁለት ሰው ከገደልክ ወንጀል ነው፣ ሚሊዮን ሰው ከገደልክ ግን ቁጥር ነው ይላል። ፖለቲከኞች ለሰይወት ዋጋ መስጠት አለባቸው፣ በወጣቶች ደም መነገድ ማብቃት አለበት የሚል መልእክትንም አስተላልፈናል። በአካባቢው ያሉት ኢትዮጵያውያን ስደተኞች ደህንነት እንዲጠበቅም መልእክትን አስተላልፈናል። ሚኒስተሩ ስለ ትግራይ ፖለቲካም ተናግረዋል። ስልጣኔ እኔ ከያዝኩት ቅዱስ ነው፣ ሌላ ከያዘው እርኩስ ነው የሚለው የፖለቲከኞች የእብደት አካሄድ መገራት ነው መቆም አለበት። በዚች ሀገር በጠመንጃ አፈሙዝ በመታገዝ ስልጣን ለመያዝ ማለም ማብቃት አለበት። የትግራይ ጦርነት ለክልሉም ሆነ ለሀገሪቱ እንዲሁም ለሀጎራችን ትልቅ ትምህርት መሆን ይገባዋል። ትግራይም ሆነች ኢትዮጵያ ካለፈው ግጭት ያተረፉት ምንም ነገር የለም። የትግራይ ፕሬዚደንት ሆኜ በሁኔታዎች አለመመቻቸት መስራት እያለብኝ ያልሰራሁት ብዙ ነው። ትግራይ ተመልሼ መስራት፣ መቀሌ መኖር ነው የምፈልገው። የትግራይ ህዝብ ሰላምና ደህንነት እንዲጠበቅ አቅሜን አሟጥጬ እሰራለሁ። ወደ ህወሀት ከፍተኛ የአመራርነት ቦታ የጠቆመኝና ያወጣኝ ስብሀት ነጋ ንጋ ነው። አንዳንድ የፖለቲካ ክፍተቶች ከሰባት ንጋ ነው የተማርኩት። አሁን ያለው የህወሀት አመራር ከስህተቱ የማይማር ብቻ ሳይሆን ስህተቱ እንደ ሙያ ፕሮፌሽን የወሰደና የቆጠረ የደረቀ አመራር ነው። ህወሀት ሶስት መቶ ሺህ አባላት አሉት። በአመራር ግን የታደለ አይደለም። የህወሀት አመራር ብቃት የለውም፣ መቀየር አለበት። ምክንያቱም ይህ ነው የሚባል የለውጥ ስትራቴጂ የለውም እና የህወሀት አመራር ዘጠና ዘጠኝ ነጥብ ዘጠና ዘጠኝ በመቶ ጥፋት ገና አልተጋለጠም። የህወሀት አመራር ሙሉ በሙሉ ከትግራይ ህዝብ ጫንቃ መውረድ አለበት። የትግራይን ህዝብ ለማስያዝ መቋመር ይብቃ። የእስኪ ቀየር ደግሞ ያለ መታከት እታገላለሁ ሲሉ ነው አቶ ጌታቸው ረዳም መልእክታቸውን ያጋሩት። ውድ ተመልካቾቻችን፣ ለእሳቱ የነበሩን መረጃዎቻችን እኝን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸልቆዩልን።